ሰላም ሰላም ቤተሰቦቼ እንዴት ናችሁ ደህና ናችሁ ሆይ ዛሬ ይዤላችሁ የመጣሁት የመቀሌ ማር እና የላስታ ላሊበላ ማር ነው የማሳያችሁ። ይህ ነጩ ማር ከመቀሌ ነው ያመጣሁትኝ ከመቀሌ ይህ የመጣሁት ማር ይውላችሁ ነጭ ማር ለመድኃኒት ለሚሆን ለጉንፋን ና በታመማችሁ ጊዜ እሱም ከውሃ ጋር አፍልታችሁ መጠጣት ትችላላችሁ እና ይህን ይመስላል እላችኋለሁ ውዶቼ እና እንዲህ የሚያምር ማር ከመቀሌ ይዤ መጥቼ ነበረ። በቃ ለሰው እየቀነስኩ እየቀነስኩ ጨረስኩትኝ እላችኋለሁ። እየቀነስኩ እየሰጠው ለሰው በቃ ምን ይዘሽ መጣሽ፣ ምን ይዘሽ ልመጣሽ ስለሚሉ ይዤ መጥቼ፣ ያው ለሰው ትንንሽ ትንንሽ እያደረግኩኝ እየሰጠሁኝ ጨራስኩት። እና እዚህ አብሮኝ የሚሰሩት ደግሞ ያው አሉ እንደነሱም ትንሽ የሰጠሁኝ ትንሽ ትንሽ እየበላን ከዲያቦ ጋም ከምም ጋር አንድ ቀን አፍልተን ጠተናል ናቅም ዝም ብለን እየላስነ ጨረስነው ብላችኋለሁኝ። እና ይህን የመሰለ ነጭ ማር ከመቀሌ ነው ይዤ የመጣሁት እላችኋለሁኝ። እና በዚህች ሙልታርጌ የእናቲቱ የምትሰራበት ቤት ያለች ልጅ ልሰጥ ነው ማለት ነው። ይጀላልህር ነው። ትንሽ ነው። ሀዚ ቀደም ልኬላት ነበር። ና አረቧ ለራሷ አደረገችው። ከሚገርማችሁ በትልቅ እቃ ነበር እንደም የዛ ጊዜ የላኩላት። ከዛ አረቧ ደግሞ አሩይት ናት። ና ለራሱ አደረገችው። ለእሱ አልመሰለኝም ለእኔ የሰጠሽ መሰለኝ አለች። አይ በቃ ችግር የለውም እንኳን በላሽ ብዬ እኔ ደግሞ ዝም አልኩኝ። ላችኋለሁ ይሄ ደግሞ ከላስታ ላሊበላ ነው ይዤ የመጣሁት። ዝም ብሎ ወዲያው ተቆርጦ ነው ይዤ የመጣሁት። ከሚገርማችሁ ይሄ ማር ከተቆርጦ ነው የተሰጠኝ። የአጎቴ ቤት ማለት ነው የአጎቴ ቤት ማር ነው ይሄ ማለት ነው። የአጎቴ ቤት ነው ቆርጠው የሰጡኝ እና በጣም ነው ደስ የሚለው። ያው ዕቃውን ቀያየረው ነው ይዤበት የመጣሁት ማርና ይሄ ዕቃ እዚህ ነው። ዕቃው ከዚህ ነው የተገዛ የነበረው ዕቃ ነው ይዤበት የመጣው እንግዲህ፣ ባረንጓዴ ባረንጓዴ የሆኑት ዕቃዎች ነው ይዤ የመጣሁት እላችኋለሁ። ውዶች ይሄ እንዴ በጣም ነው የምወደው በተለይ ይሄ የላስታ ማር ያልኳችሁ፣ እንትን አይልም በቃ ዝም ብላችሁ ብትበሉት እራሱ ምንም አይልም። ይሄ ነጩ ግን ትንሽ እንደበላችሁት፣ ልባችሁን እንትን ትንሽ ይነካችኋል ማለት ነው። ይሄ በላ ማር ያልኳችሁ ግን በጣም ፍሬሽ ስም ስለሆነ በቃ ወዲያው የተቆረጠ ማር ስለሆነ በጣም ደስ የሚል ማር ነው። ሲያምረኝ ሲያምረኝ ብልታረጋለው ላችኋለሁ እና በጣም ነው ደስ የሚለው። እና የተመቻችሁ ላይክ ሼር አድርጉልኝ ያላችኋለሁ ውዶቼ፣ ያረ ዩቱብ እንዲከፍለኝ አድርጉልኝ። በጣም ነው ደስ የሚለው ማር ማር እና ላይክ ሼር ማድረጋችሁን አትርሱላችኋለሁ ላይክ ሼር ማድረጋችሁን እንዳትረሱ ውዶቼ።